መልእክተኛውና ባላደራው በሚል መጠሪያ በቲክቶክ በኩል የምናውቃቸው በጎ አድራጊ ወጣቶች አጭበርብረውኛል የሚሉ አንድ አባት በዩሃ ሚዲያ በኩል ብቅ ማለታቸውን ተከትሎ ነገሩ እጅግ አወዛጋቢ፣ አነጋጋሪም ሆኖ መሰንበቱን እናስታውሳለን። በዚህ ጉዳይ ላይ ስማቸው የተነሳው እነዚህ ወጣቶች ደግሞ በዚያው በዩሃ ሚዲያ በኩል ብቅ ብለው ስለ ሁኔታው ማስረዳታቸውንም እናስታውሳለን። በተከታታይ በወጡት ቪዲዮዎች ላይ ለመገንዘብ እንደቻል ነው በመጨረሻም ከሁለቱ በጎ አድራጊዎች ውጪ የሆነ ሶስተኛ አካል እኚህን ግለሰብ እንዳጭበረበራቸውም ለመገንዘብም ችለን ነበርም። ነገር ግን አንዳንድ ግለሰቦች ነገሩ ሳይጣራና እስከ መጨረሻው ድረስ ሁኔታው ሳይታወቅ እነኚህን ወጣቶች ስማቸውን በከንቱ በማጥፋትም የተለያዩ የስድብ ውርጅብኞችንም ሲያደርሱባቸው እንደነበርም እንዲሁ የተመለከትነው ጉዳይ ነው። ባላደራውና መልእክተኛው ታዲያም ለበርካታ ጊዜያት የገነባነው ስማችን እንዲህ በከንቱ በመጥፋቱ እጅግ አዝነናል የሚል ሀሳባቸውንም አስቀምጠው ነበር፣ በዚያው በዮሃ ሚዲያ በኩል። ታዲያ እኚህን አባት ያጭበረበራቸው ሶስተኛው ወገን ማነው? ማንነቱ ምንድን ነው የሚለው ጥያቄም በበርካቶቻችን አእምሮ ውስጥ የሰነበተ ነው። አሁን ታዲያ በመጨረሻ ማንነቱ ተጋለጠ። ፎቶውም እንዲሁ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ይገኛል። ግለሰቡ ማንነቱ መጋለጡን ተከትሎ የተለያዩ ጥያቄዎችም እየተነሱ ይገኛሉ። ለመሆኑ ግለሰቡ ማን ነው? መጋለጡን ተከትሎ እየተነሱ የሚገኙ ጥያቄዎችስ ምንድን ናቸው? ከዚሁ ጋር ተያይዞ ባላደራውና መልእክተኛውስ ምን አይነት ምላሽ ይኖራቸው ይሆን? የጉርሻ ገጽ መረጃን መነሻ አድርገን ሁሉንም በዚህ መሰናዶ የምንዳሰሰው ይሆናል። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ ዓለም ክፍል ሆናችሁ እኛን ስለምትከታተሉ ተቀዳሚ ምርጫም ስለምታደርጉን እጅግ አድርገን እናመሰግናችኋለን። የዛሬውን መሰናዶ ጌታቸው በላይ እንዲህ አዘጋጅቼም ወደ እናንተ አደርሰዋለሁ። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጥታ ወደ ዝግጅቱ እንሻገር። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የበርካቶችን እንባ በማበዝ ወገኖቻችንን ካሉበት የህይወት ፈተናም ለማላቀቅ የሚጥሩ በርካታ ሰዎችን ያየንበት ነው። ከነዚህ መካከል ደግሞ መልእክተኛው፣ ባላደራው፣ ማስተራብነት ከበደም ሌሎችንም አንድ ሁለት እያልን መጥቀስ እንችላለን። በተለይ መልእክተኛውና ባላደራው ደግሞ ፊታቸው ሳይታይ ከፊት ለፊት አባቶችን እናቶችንና ሌሎችንም የተቸገሩ ወገኖችን የተለያዩ ገንዘቦችን ሲሰጡ በስፋት ስንመለከት የኖርነው ጉዳይ ነው። እነዚህ ወገኖቻችን ደግሞ ይህንን ገንዘብ በእጃቸው ሲሰጣቸው እምባቸው እንደ ጉድ እየፈሰሰ እጅግ በሚያሳዝን ሁኔታ ደስታቸውንም ሲገልጹ በስፋት ስንመለከት ቆይተናል። እነሱ ሲያለቅሱ አብረናቸው እያለቀስን የሕይወት መንገዳቸውን ሲነግሩን አብረን እያዘንን የሕይወትን ውጣውረድ፣ የሕይወትን ፈተና በስፋት ስንመለከትበት የኖርነው ነገር ነው። እንዲህ ያለውን የእርዳታ ስራ ለመጀመሪያ ጊዜ በቲክቶክ በኩል ያሳየው መልእክተኛው የተባለው ወጣት ነው። እሱን በማየትና በመመልከት ደግሞ መንፈሳዊ ቅናት አድሮብኝ እኔም ጀመርኩት የሚለንም ባላደራው ነው። ሁለቱም ከመላው ዓለም የሚገኙ ኢትዮጵያውያን በነሱ በኩል የሚልኩትን ገንዘብ እንደገና መልሰው ወደ ተጎጂ ወገኖቻችን የሚያደርሱ ናቸው። ለዚህም ይመስላል መልእክተኛው፣ ባላደራው የሚል ስያሜዎችን ለራሳቸው የሰጡት እነዚህን ወጣቶች መድረክ ላይ አምጥቶ ከመሸለምና ከማመስገን ይልቅ ከቅርብ ጊዜያት ወዲህ ግን እነሱን ስማቸውን በተለያየ መንገድ የሚያጠፋ ነገር በስፋት ሲዘዋወር እየተመለከት ነው ቆይተናል። በተለይ በዮሃ ሚዲያ በኩል ብቅ ያሉት አንድ ግለሰብ በባላደራውና በመልእክተኛው ተታልያለሁ የሚል አቤቱታቸውን ይዘው በመምጣታቸው ነገሩ እጅግ አነጋጋሪ ነበር። በእርግጥ እሳቸው ነገርየውን ካለመረዳትና ያጭበረበራቸውን ሰው ለይተው ካለማወቅ የተነሳ ሊሆን ይችላል። ነገር ግን ያንን ተከትሎ መረጃው ተጣርቶ ሳይወጣ በርካታ ሰዎች እነዚህን ወጣቶች መልካም ስማቸውን የሚያጎድፉም የተለያዩ የስድቡር ጅብኞችን ሲያደርሱባቸው ነበር። ወጣቶቹም በዚህ የተነሳም ቅያሜያቸውን ገልጸው ነበረም። በመጨረሻ ታዲያም ከነዚህ ከሁለቱ ወጣቶች በተቃራኒ የሆነ ሌላ ሶስተኛ ወገን እኚህን አባት እንዳጭበረበራቸው በዚያው በዮሐ ሚዲያ በኩል ሰምተን ነበር። በዚህም የተነሳ ከሁለቱ በጎ አድራጊዎች መካከል ባላደራው እኔ እንዲህ ያለው ስራ በቃኝ የሚል ሐሳቡን በማስቀመጡ እጅግ መነጋገሪያ ነበረም። በርካቶች ልመና የሚመስል ተማጽኗቸውን በስፋት አድርሰውታል። እንዲህ ያለው ስም ማጥፋት በእርግጥም ለአንተ አይገባም፣ ነገር ግን በብዙ መከራ ውስጥ ያሉ እናቶችና አባቶች ያንተ እገዛ ያስፈልጋቸዋልና እባክህን በጎ ስራህን አታቁም የሚል ተማጽኗቸውን ኢትዮጵያውያን እያደረሱት ይገኛሉ። ምናልባትም ባላደራው ይህንን ተማጽኖ ተከትሎ ወደ ስራው ይመለስ ይሆናል የሚል ግምት አለን። ታዲያ በዩሃ ሚዲያ በኩል ብቅ ያሉትን ምስኪን አባት ያጭበረበረ መልእክተኛውና ባላደራውንም ስማቸውን ያለ አግባብ እንዲጠፋ ያደረገም፣ የተለያዩ ስድቦች እንዲወርዱባቸው ያደረገው አጭበርባሪው ግለሰብ በመጨረሻ ማንነቱ ተጋልጧል ይለናል ጉርሻ ገጽ። ከጉርሻ ገጽ ያገኘነውን መረጃ እንንገራችሁ። አስቸኳይ መረጃ በሚል ነው ጉርሻ ሀሳቡን የጀመረው። የማጭ በርበሩ ጉዳይ ይፋ ሆነ ይለናል። በስህተት የተለያዩ ሰዎች ስም እንዲነሳና በጎ አድራጎት እንዲቋረጥ ያደረገው ግለሰብ ተለይቷል በማለትም ይጨምራል ጉርሻም። ሰሞኑን መልእክተኛውና ባላደራው ላይ በተሳሳተ መረጃ ስማቸው እንዲጎድፍ እንዲሁም ባላደራው የበጎነት ስራውንም እስከ ማቆም ድረስ እንዲደርስ ያደረገው አሳዛኝ ክስተት መነሻ የሆነው ግለሰብ ማንነቱ ይፋ ሆኗል ሲልም ይጨምራል። የግለሰቡን ዝርዝር መረጃም ሲናገር ስሙም ዮሐንስ ነብሮ ተብሎ ይጠራል። የትውልድ ቦታው ፍቼ ከተማ ሲሆን የ39 ዓመት ዕድሜ ያለው ግለሰብ እንደሆነም በዚሁ መረጃ ላይ ያገኘነው ሐተታ ያስረዳናል። ይህ ግለሰብ ይላል ጉርሻም፣ ይህ ግለሰብ ለአባባ ስልክ በመስጠት ለሳቸው የተሰበሰበውን 206000 ብር እኔ ባለአደራው ነኝ በሚል በማጭበርበር ይህን ያክል የኢትዮጵያ ብር ወደ ራሱ የባንክ አካውንት እንዲያስገቡለት በማድረግም ማጭበርበር መፈጸሙ ነው የተገለጸው። እስካሁን ድረስ ይህ ግለሰብ ማንም ስላልከሰሰው አባባም የማጭበርበሩን ጉዳይ እከሳለሁ የሚሉ ከሆነም ግለሰቡም የተጠቀሰው መሆኑን ያጭበረበራቸው እሱ መሆኑ እንዲታወቅ ይገባል በማለት ነው ጉርሻ ሀሳቡን ያስቀምጠልን። ፍትህ እንዲሰፍንና አስፈላጊውም የሆነው እርምጃ እንዲወሰድበትም ጥሪ ቀርቧል። በማለትም ነው ሀሳቡን የሚጨምረው መረጃው እንዲሁም ይህ ግለሰብ ከዚህ በፊት አጭበርብሮኛል ወይም ጉዳት አድርሶብኛል የምትሉ ካላችሁ መክሰስ ፍጹም መብታችሁ ነው ይላል። የዚህ ግለሰብ ድርጊት የበርካታ ሰዎችን ስም አጥፍቷልና ተበዳዮች ሁሉ ድምፃቸውን እንዲያሰሙም ጥሪ ቀርቧል ማሳሰቢያ በማለትም ጉርሻ በመጨረሻ ሀሳቡን ሲያስቀምጥ ይህ መረጃም የማጭበርበር ድርጊት ፈጽሟል ተብሎም የተጠረጠረው ግለሰብ ማንነት ይፋ ለማድረግም ያለመ ሲሆን ጉዳዩን በተመለከተም ሌሎች ተጎጂዎች ለፖሊስና ለሕግ አካላት እንዲያሳውቁ ጥሪ እናቀርባለን በማለት ነው። ጉርሻ ገጽ ይህንን መልእክቱን ያስቀመጠልን። የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦቻችን ይህንን መረጃ እንዴት ተመለከታችሁት? እስኪ ሐሳባችሁን በኮሜንት ላይ አኖሩልን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን አንድ አባት በዩሃ ሚዲያ በኩል ብቅ ብለው መልእክተኛውና ባላደራው አጭ በርብረውኛል የሚል ሐሳባቸውን ካስቀመጡ በኋላም እነሱም ስማቸው እንዲጠፋ በርካታው ዝግቦች እንዲፈጠሩ ምክንያት የሆነውን ግለሰብ በተመለከተ ይህንን መሰናዶ አዘጋጀንላችሁ። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርግ ያለው በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን። መልካም ጊዜ ለሁላችን